እንዲ አብርሽ ደግሞ ደሞ ጉድ እኮ ነው። እንዲ አሁኑ ናፈቅሽኛ አብረን እንደር ካደን ቆይተናል ናፍቀሽኛል ብሎ እንግዲ እሩታ ያለችበት ቤት አብርሽ መጥተዋል ማለት ነው። አሁን እንደዚህ አይነት ማደር አለብህ ወይስ የለብህ? ተመልካቾች አለበት ወይስ የለበትም? አሁን ይገባዋል እሩታ ጋ ሄዶ አብሮ ማደር ወይስ እኔ ፍቅር አድርጉልኝ። ግን እና አላጉ እሱም ብሎ ያስቀኛ። ዋላሂ ይቅርታ አድርጉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የቻና ቤት ጽሙጪ ሰላም ናችሁ? ሰላማችሁ ብዙ ስትርፍሩፍ ይበልልኝ። ሰላም ሰላም፣ ክርስቲያንቶች እንድናስጎለኩበት አላህ ይጠብቅልኝ። ለቤት አዲስ የሆናችሁ ሰብሰብ፣ እስክራይብ፣ ላይክ፣ ኮሜንት፣ ሼር በማድረግ ቤተሰብ ሁኑ፣ ተቀላቀሉ። ቤተሰብ የሆናችሁ እንደተለመደ ሴል ላይ ሀሳብ አስተያየታችሁ ያስቀምጣችሁ፣ አበረታቱኝ ማለት ነው። ቪዲዮኑ ደግሞ እስከ መጨረሻ አዩዩት ማለት ነው። ይህኑ እንግዲህ የሁሉም ሰው የሚያስተምር ነገር ይመስለኛል፣ ትምህርት የሚሆን ነገር ይመስለኛል። ኢንሻአላህ እንግዲህ እናንተም ታዩታላችሁ ማለት ነው። አገራችን ሰላም፣ ደስታ፣ ፍቅር፣ አንድነት ያምጣል። ወጥቶ ከሚያስቀር ነገር አላህ ይጠብቀን እላችኋለሁ። ዛሬ እዤላችሁ የመጣሁት አብርሽ እና እሩታ ብቻ እዤላችሁ መጥቻለሁ ማለት ነው። ሲቀጥል ሲቀጥል ወደ ገደለው ስንሄድ ማለት ነው እንግዲህ አብርሽ እናት አባቱ ሂድና ሩታ አዝናናት። ሩታ ሂድና አዝናናት እንዳይደብራት። በዚህ ሰዓት ልውጣ ልውጣ የምትለው ልሂድ ልሂድ ምትለው ደብሯት ነው። እና አንተም ናፍቃህ ነው ሂድና አጠገቧን አጫውታ ደስተኛ አድርጋት። ደስተኛ ደስተኛ ስታረጋት እንተ ደስተኛም ስትሆን ንሷ ደስተኛ ስታረጋት ደስ ይላታል። እና አሁን ቤት ረብሻቸው አለች አባቷን ረብሻለች። ነገራት ስለ ነው ይሄ እሄዳለው፣ ቤት አልቀመጥም፣ ሰለቸኝ ይያለች፣ የወቀሰቻቸው ነው አንዴ ምትላለች። ለዩ ገበያ ጋር ነው ምሄደው ገበያ ሊሄድ ነው ብላ ነበር እዛ ቀን ራሱ እና ቀመታሻ ለው ዝም ብለሽ ቁጭ ብለሽ ብለዋት ነው ቁጭ ያለችው እንጂ እኔ ሰለቸኝ አልቀመጥ ማለች ገና ሳምንት ሳይሞላት ማለት ነው ጉድ እኮ ነው እና አልቀመጥ እውነቷ ነው እሱስ እውነቷ ነው እውነት እንኳን እንደዚህ ራስ ሆና ማለት ነው ሁለት ቀና ታማችሁ ከተኛችሁ ራሱ ይሰለቻል እኮ ሁለት ቀን አሟችሁ ራሱ ወይ ራስ ምታት የሆነ ነገር ሆናችሁ ከተኛችሁ በቃ የሆነ አመት ይመስላችኋል። ወላሂ አመት ይመስላል ማለት ነው። እና እሷ ደግሞ ያው በእርግዝናው ነው ማይታችሁ? የለም እንዴ እንግዲህ ነጌ ልትወልድ እኮ እንደዛሬ ቀን ቪዲዮን ሄዳ ሰርታለች ማለት ነው። እና አንተቀመጠችም ። አሁን ስትቀመጥ ያው ሰለቻት ማለት ነው። እሄዳለሁ ብላ ነበር። እዚያም ቀናቷና እህቶቿ ናቸው የተቆጧት ማለት ነው። እወጣለሁ ሰለቼ ልጄን ይዤ እሄዳለሁ ብላ ነበረ እና ተቆጧት፣ ነው ቁጭ ያለችው። እንግዲህ ቤተሰብ የአብርሽ ቤተሰብ ይህን ሲሰሙ በቃ ደብሯት ይሆናል። አንተንም በቃ ሌላ ነገር አስባም ይሆናል። ይህኔ አሁን ለምን መሰላችሁ? አሁን ሄድማታ ፍቅር ይዞኛ ተአብሮሽ ጋር ብላ ኮ ያለቀሰች ነው ያለቀሰች ነው። በቃ ቻው ብላ ተሰና በታው ነበረም። የተሰናበተችውን አሁን መልሳ ያለቀሰች ነው ያለቀሰች ነው። ምን ይሻላል ብላ ማለት ነው። እሱም ጥያቄ እንግዲህ ሩታም ተጠይቃ ነበረ ሩታ ሩታኔ ይሻለኝ ካለ ምን አገባኝ ብላ ነበረ። ተጠይቃ ነበረ የሁለት ቤት ይሁን የተብላ ማለት ነው። እና እኔ እችላለሁ ካለ ይሁን ብላ ነበር። እሱ ደሞ አያደረገውም ማለት ነው እና የእሱ ነው መሰለኝ ልቡዋን እንትን አለመሰለኝ አልፈልግም፣ ልወጣ ነው አልቀመጥም፣ ራስነት በቃኝ ብላ ነበረ። ና አሁን አብርሽ እንግዲህ የአብርሽ ቤተሰብ ሂድና አዝናናት፣ ሂድና አጫውታት ብሎትና ጋሽና እናቱን ልኮት ትተው መጣን አላችኋል። እንደ ላኩት መጣ እንግዲህ፣ ገባ፣ ሰላም አለን። ለምን መጣ አለች፣ ደነገጠ። ለምን መጣ አለች፣ ደነገጠች ከዛ አንቺ ናፍቀሽ ነው የመጣሁት አላት። ናፍቀሽ ነው የመጣሁት አምሮ አምሮብሻል። በቃ አታቃላችሁ አዲስ ፍቅረኛ ሊሆኑ ነው ማለት ነው። እንደው ቪዲዮን እነሱ ቤት ገብታችሁ ብታዩ ማለት ነው፣ ስራ ማሰሩን በሳቅ ነው የምትሞቱት፣ እንዴት እንደሚሆኑ ማለት ነው። ጉድ እኮ ነው። ከዛ ለምን መጣ ማየ እኮ አለች ብላ ስትል አይ ምንም ማረግ አልችልም። መጣው ሐላ ተረ የታሉ ሲላት ጓሮ ምግብ ይሰሩ ዕቃ የሰሩ ነው ስራ ይሰሩ ነው አለችው። ይኑሩ በቃ ያዩንም እዚህ እንቀመጥ እንዴት ያዩንም። እናቴ እኮ አሁን ሞንም ትመጣለች፣ እናቴ ታየኛለች። ሄድ ስትሎ አልሄድ ማና ዛሬ አልሄድም አላት። ለምንድን ነው ማትሄደው? ትወጣታ ለው ሄድ ወጣ አለችው። እለ አልሄድም ዛሬ እንደው እዚህ ነው ማድረው አላት። ስትሎ ሲላት አው እዚህ ነው ማድረው ዛሬ። ናፍቀሽኛል። እኔና አንቺ አብረን ካደን ስንቴ ጊዜ ሆኖናል፣ እና አሁን አብረን እናድራለን ዛሬ እዚህ ነው ማድራላት ደነገጠች፣ ደነገጠች ጮሆችበት። እንደዚህ አይነት ነገር አይሆን ማለች። በቃ የድሮ ፍቅራቸው ማለት ነው። በቃ እንዴት እንደሚሽኮረመሙ ገብታችሁ ብታዩ በሳቅ ነው የምትሞቱ ማለት ነው። አዎ ድሮ እንደዚህ ነበሩ፣ እንዳያቸዋቸው ማለት ነው። በመሐላቸው ያ ህልማት ገብታ በጠበጠቻቸው እንጂ ያው ላይሆንላት፣ እንዳይሳካላት ማለት ነው። አሁን በፍቅር ተጎዳች ጎዳት። አሁን በፍቅር ተጎድታለች። አሁን ነው እየለቀሰች ነው። ቤቷ ብትሄዱ የሷ ቤት ለቅሶ ብቻ ነው እና ምን ላችሁ ነው እዚህ ነው ማድረው? ሲል አታድርም እዚህ፣ ምን ይሉኛ ሰው። ምን ይልሃል? አንተስ እንዴት ነው? ተሻለሽ ወይ? ላታኒ ምንድን ነው የሚሻለሽ? ተሻለሽ? አሁ አን ተሻለኝ ማለችው። ምንም እስከ ጨርሰው አን ተሻለሽ? ምን ያን ተሻለኝ። እኔ ምን እንደሆነ ይሻላት እንዴ? ደህና ናት። ወልዳ መጥታ ልጅ አሟት ነበር እንዴ? እኔ ግራ ገባኝ። በቃ ዛሬ እዚህ ነው ማድረው? አይ አታድርም እዚህ ለምንድን ነው እዚህ የምታድረው? አታድርም፣ አይሆንም አለችው። አይ ይሆናል፣ አድራለሁ ያሉ። ሁለቱም እንግዲህ እየተገፈጡ ነበረ። እንሱ አድራለሁ፣ እሱ አታድርም ያሉ። ሁለቱም አምሮብሻል፣ ጸጉርሽ እንደዚህ በጣም ነው ያመረብሽ፣ ራስነት ምናምን እያላት ልጁን እንግዲህ ልሳም ብሎ ልጁን በፀሐይ ነው አትስሞም፣ ፀሐይ ላይ መጥታል፣ አትስሞም አለችው። እኔ በጣም ነፍቀሽኛል። ለኔ አታስቢልኝም ወይ? እኔ ተጎድቻለሁ። በጣም ነው የተጎዳሁትና እኔ እዚህ ዛሬ እዚህ ማደር ነው የምፈልገው አላት። እሱ ግን ያው ብራንክ ያረጋት ነው። ገባችሁ እሺ ትለኛለች ወይስ እሺ አትለኝም፣ እሺ እደር ትለኛለች ወይስ ሂድ ትለኛለች ብሎ እንግዲህ ያ ቤተሰብ ያሉትን በትክክል ብሎት ነው የመጣው። ግን አያድርም። ግን እነሱ እሱ እንደዛ ብሎ ነው እየመጣው ላቸዋለሁ። እሷ ግን ምን እንደምትለው ሊሰማ ነው የመጣው ላቸዋለሁ። እና ሄድና ቀስ ብለህ ቶሎ ብለህ ውጣልኝ አለችው። አረ እኔ አልወጣም የፈለግሽ ነገር ብትኝ ዛሬ አልወጣም፣ እዚህ ነው ማድረው ብሎ ጭራሽ አርጋ ላይ ወጥቶ ለጥ አድጋው ላይ ማለት ነው። እኔ ትቼ ነው የሚሄደው፣ እኔ ትቼ እወጣለሁ አለው። አቶ ጭን ብሎ የጎተታት ያስቀመጣት፣ ልክ እንደ አድርስ ፍቅረኛ ሆኖ እላችኋለሁ። አብጥቶ እየጎተታት እንትን እያላት ማለት ነው። ከዛ አይ እሷ እናቴን አሁን አሁን ከመጣች እናት አባቴ አሁን ከመጡ ምን ይሉኛል? እናቴ ደግሞ ደቂቃ ደቂቃ ነው ገብታ ምታየኝ። እንደ ይምጡ ምንም አትልም ምንም አይሉም። ልጅን ላይ መጣሁ ነው ምላቸው ልጅን ላይ መጣሁ እላቸው አለ ብሎ። እንግዲህ ቤተሰብ እናንተ ምን ትላላችሁ? ይሄ ነገር እንደዚህ አይነት ነገር በራስ ገና አስር ሳምንት ሳይሞላው ራስ ቤት ወንድ ይገባል እንዴ? ወንዳ ይገባ መሰለኝ አላቅም። ወንድ ይገባል እንዴ? አላቅም ብቻ ይሆ። አሁን አብሬሽ እንግዲህ አብሬሽ ካላደርኩኝ አብሬሽ ካልተቀመጥኩ ይላል እንደዚህ አይነት ነገር። እንደዚህ ምን አሉኝ አለ። ራስ በሆኑ ሰዓት ሰው ያስፈልጋቸዋል፣ አጠገባቸው የሚያጫውትላቸው ሰው እንደዚህ የሚያዝናናቸው ሰው ሰው ያስፈልጋታል ያስፈልጋቸዋል። እና ሂድ ነው ያሉኝ ልኮኝ የመጣሁት ብሎ እንግዲህ አብሬሽ መጣላቸኋለሁ። ለእንዴት መጣ ስትሎ በመኪና የመጣኋላት እንግዲህ የተጫወቱ ነበረው ሁለቱም ማለት ነው። ልጃቸውንም እንግዲህ ትናንትና በስንት ጊዜ ልጃቸውን አየሁላቸው ማለት ነው። ልጃቸው ከፍቶ ትቶ ዞር ብሎ ማያዩትም ሁለቱም ሌላ ውስጥ ነው የገቡት። እላችኋለሁ፣ ውጣልኝ፣ አልወጣም፣ እዚህ ነው ማድረው አታድርም ሁለቱም ያሉ ነው። እንግዲህ በጣም ደስ ትላላችሁ፣ መጨረሻችሁን ያሳምርላችሁ። ያው ልጅ ሲመጣ ፍቅር ይመጣል ይባላል። እንግዲህ እየጨመረ ነው የመጣው ማለት ነው። ህንማተ እንግዲህ ምንም ማድረግ አትቻይም፣ አይቻልም። አታልቅሽ ፍቅር ያሸንፋል። እንግዲህ አሸንፋለች ሩታ። ያው የታወቀ ነው ማለት ነው እና አይዞሻንቺም አላህ ያለውን መርጦ ይሰጥሻል ማለት ነው። ያለሽንም ደግሞ አላህ ይባረክልሽ ማለት ነው። የሰው ባል ምንም አይጠቅምም። የሰው ባል በረካ የለውም። ይኸው እንደዚህ ነው ትቶ የሚሄደው ማለት ነው። አንቺ አሁን ኃይለኛ ፍቅድ ውስጥ ገባሽ። ኃይለኛ ህመም ውስጥ ገባች። ራሴን ላጠፋ ነው ብላለች። በእውነቴ ነው ብላችሁ ራሴን ላጠፋ ነው፣ ልሞት ነው በቃ። ራሴ አብርሽ ካላገባሁኝ ራሴን ላጠፋ ነው። የሁለት ቤት አግባኝ የሁለት ቤት ያግባኝ ያለች ነው እንግዲህ። የሁለት ቤት እንዴት አድርጎ ነው የሚያገባት? አሁን ሩታ ንሱ ንሱን ሰምታ ነው ጭራሽ። ራስነት ገና ሳምንት ሳይሞላ ልጁ ገና ሳይገረዝ እኮ ነው ልጁ ሳይገረዝ ማለት ነው። አሁን ሶስት ቀናት ነው አራት ቀናት ከተገረዘ ሳይገረዝ ነው ሉጣ ያለችው ማለት ነው እና እናቷ ራሱ በጣም ነው እንትን ያሉት ማለት ነው የደነገጡት። እንዴት ምን አጥተሽብኝ ነው አሁን በዚህ ሰዓት የምትወጪ? ስለሆነ በቃ እኔ አጥቢቱም ሰለቸኝ ስጋውም ስለቸኝ ጫምላቃ አንቺ ደግሞ ተጨማልቀሻል። አጥሚቱም ሰለችኝ፣ ስጋውም ሰለችኝ፣ ምኑ ሰለችኝ። እኔ በቃ እኝ ሊሄድ ነው አልፈልግም፣ ጁሱም ሰለችኝ አለች። እኔ እኛን ሰለችሽንም ቁጭ በይ። እንዴት ነው እንደዚህ አይነት የምትዩ? ስንት አመት ስንት ወር ተሸክመሽ አምጠሽ አሁን ልጅሽ ይሄን ልጅ ልታገኝ ስንት ዋጋ ከፍለሽ፣ አሁን ልውጣት ልጁ ብርድ ልታስመት ልጁ ልታረ ልጄን ይዤ ነው የሚሄደው ልጄን ተሸክሜ ነው የሚሄደው ብላ ልጇን ስታ እጇ ላይ አታረገው። እና አሁን አሁን እሱን እሱን አይታ እንግዲህ አብርሽ አብርሽ ቤተሰብ ምን ይመስላችኋል? ሩታ እንግዲህ ልውጣ ልውጣ የምትለው ሌላ ነገር ጠርጥራው ነው፣ ሌላ ነገር አስባ ነው። ሂድና አጠገቧን ሂድና፣ ደስተኛ አድርጋት፣ አስቃት ያለ እንግዲህ። በግድ እያሰቃት ነበረ አሊ አስቅም ብላ እያስታደረገው ሳቂ ሳቂ ብሎ እያሽ እንትን እያላት ነበረ እሳቂ በግድ ብሎ ማለት ነው። እንግዲህ እሷን ደስተኛ ለማድረግ ነው ፈለኩት አለ። ልስቅልኝና ደስ ሊላት እችን ትናንትና ቀን እንግዲ ምንም ሳናቀው እንድን ላሳልፍ ነው የፈለኩት፣ ተስዋጋ ብሎ እንግዲህ ደስተኛ ሆኖ ነው። ዛሬ እንግዲህ ሚስቱ ጋር ራስ ቤት ራስ ቤት እንደው ራሱ ወንድ ልጅ ይቀፈዋል። እንዴት አድርጎ ይገባል እንጃ። ግን አብርሽ በቃ ገባ። አሁን አንዳንድ እህቶቻችን የወንድሞቻችን ሚስቶች ሲወልዱ ምናምን ወንዶች እንደ አይገቡም፣ ምን አውቃለሁ፣ ጭራሽም እንዲ ዞር ብሎ ማያዩም። ያው የሚያስፈልግ ነገር ሰጥቶ ሰላም የሚባል ነገር በሰላም ብሎ ስቶ ይወጣሉ እንጂ እንደዚህ ቁጭ ምናምን አይሉም። ግን አብርሽ ነገር በጣም ነው የገረመኝ። እንግዲህ ፍቅራቸው በጣም በቃ ሊጨምር ነው። በቃ ደስ ይላል ማለት ነው። እንደዚህ ስትሆኑ ማለት ነው። እንደዚህ ስትሆኑ በውስጣችሁ ማንም አይገባባችሁም ማለት ነው። ብራንክ የሚባል ነገር ከቀረ እናንተ እውነትም ጎበዝ ትሆናላችሁ፣ ጥሩ ትሆናላችሁ፣ ጠንካራ ትሆናላችሁ። የድሮ ለውጣችሁ ይመጣል ማለት ነው። ግን ይሄ ብራንክ ነገር ከሆናችሁ እንደዚህ እንደዚህ በዚህ ወጣ እዚህ ገባ ካላችሁ የእናንተ ትዳር ትዳር አይደለም ማለት ነው። በቃ እንደተበላሸ ነው የሚኖረው ማለት ነው። እንደዚህ እንደተበላሸ ማለት ነው። ምን ማለት አለባት? ምን ማለት ፈልጌ ነው? እንደዚህ በቃ አሁን ደስ ደስ የሚል ስሜት ላይ ነው ያላችሁ። ደስ የሚል ጨዋታ ላይ ነው ያላችሁ። እንደዚህ እየሳቃችሁ ልጃችሁ ራሱ በእናንተ አይቶ ይለምዳል፣ ይዝናናል። የእናንተን አይቶ ይማራል ማለት ነው። ከአሁንም ፍቅር አስለምዱት፣ ሰላም አስለምዱት፣ ጥሩ ነገር ንግግር አስለምዱት፣ ጥሩ ነገር አሳዩት ማለት ነው። ምሽ ዝም ብላችሁ ምጭቅጭቅ፣ ዝም ብሎ መጨቃጨቅ፣ ዝም ብሎ ሴት ሌላ ሴት ጎትቶ ወንድ፣ እሱም ነገ እንደዛ አይነት ያደርጋል ማለት ነው። እናንተስ በሕፃናታችሁ ልጅ የሚቀጣው ከልጅነቱ ነው ማለት ነው። ከልጅነቱ ከተቀጣ ልጅ የማይስተካከልበት ምክንያት የለም ማለት ነው ነው። ሁሉም ነገር ይስተካከላል ማለት ነው እና አብርሽ እንግዲህ የሩታ ፍቅር እንዳለህ በዚህ ያስታውቃል ማለት ነው። ራስናት ምንድና ሳትል መጥተህ እንዲያርጋው ላይ ገብተህ ቁጭ ብለህ እንግዲህ አንተን ልታረገው ውረት ልታድር አይደለም ግን እሷን ፍላጎቷ ምን እንደፈለገች ምን ምን ልትለኝ ነው በማለት ነው ይሄን ነገር እያረካውና እየሰራኸው ማለት ነው እንግዲህ ቪዲዮ መጀመሪያ ሲናገር ተናግረዋል። እኔ ቤተሰቤ ነው ያሉኝ፣ ግን ምን እንደምትለኝ ግን አሰማት አለው አለ። እንግዲህ ደር ካለችም ያድራ ማለት ነው። ግን ሰው ውጣልኝ ነው ያለችው፣ አንፈልግም፣ ሄድ ውጣልኝ፣ ነው ለምን መጣህ ነው ያለችው። እንግዲህ ብዙ ነገር እንግዲህ ተጫውተዋል ደስ የሚሉ ነበረ። ትናንትና ቀን እያሳለፉት ማለት ነው። ያው ሌላ ጊዜ እህቶቿ ምናምን ይገቡ ነበር ሳይገቡ፣ እናቷም ይገቡ ነበረ ሳይገቡ። እንግዲህ በምንዳወቁ አላቅም። በቃ ደስ የሚል እሱ ግን እሷ ግን ፈርታ እንዲህ እንዲያየች እያየች መጣች። እናቴን ወይኔ እናቴ መጣች ወይኔ እናቴ መጣች ብላ እንትን ያለች ነበር እየፈለገች ነበረ እና እናቷም እንግዲህ አልመጡም ማለት ነው። ማንም ሰው አልመጣም እንግዲህ። ልጃቸው ደግሞ ማሻአላ ማሻላ፣ ደስ ሲል በጣም ያምራል ማሻላ። ቱቱቱቱ ብለናል። እዛ ጋር ጥሎት ማለት ነው ለብቻውን ይጫወታል። እነሱ ሌላ ወሬያቸው ፍቅራቸውን ውስጥ ናቸው ያሉት ማለት ነው። እውነት ገብታቸው ብታዩ ማለት ነው። ልጁ ግን እዛ ጋር ተኝቶ ማለት ነው ብቻውን ይስቃል፣ ይጫወታል ማለት ነው። እና ቤተሰብ ወላሂ ግርም ነው ያለኝ ማለት ነው እና አሁን ራስ ከሆናችሁ በኋላ አብራችሁ ነው እንደምታድሩት? እንዴት ይታደራ? ሴትና ወንድ አይታደርም። እንጃ እንዴት ነው የሚያድሩት? ማለት ነው። ራስ ናት ማለት ነው እንግዲህ ይጠግናት ከሆነ ይጠግናት የምትበላ የሚያስፈልጋት ነገር ምናምን ይዞላት ይምጣ። ፍሩቱ ምናምኑ፣ ብርቱካኑ ምናምናምን ይዞላት ይምጣ። የሚያስፈልጋት ነገር ያው እሷ ወጥታ ወጥታ ስለለመደች የቤት ቁጭ ስላላለች የእሱ ነው አንፈልግም ይሄዳለሁ ብላ ድርቅ ያለችው ማለት ነው። እናቷን እንግዲህ በእንትን ነው የሚጠብቋት። እውነት ይሄዳለ እዛ ቀን እራሱ እነሱ ሄደው እዛው ቪዲዮ ሰሩ እኮ፣ እዛው ተነስታ ቪዲዮ ሰራች ማለት ነው እና እንግዲህ አብሽ ይህን ይህን አይቶ ነው እናንተም ቤተሰብ ያለው ሀሳብ አስተያየት፣ እንትዚ ላይ የወንድ ልጅ ይገባል ያድራል፣ አያድርም የሚል ነገር ኮሜንት ላይ ያስቀምጡ። በሌላ በአዲስ ደግሞ እስከ ስንመጣ ድረስ መልካም ጊዜ መልካም ቀን ይላችሁ። ባይ ባይ